አነጋጋሪው ዝማሬ በማህበራዊ ሚዲያ ላይ እንደ በግ ኑሪ ተብዬ በሚለው ላይ ምንድን ነው እንዳው ትርጉሙ? ምን ለማለት ፈልጋ ነው? እስኪ የምናይ ይሆናል። እንደ በግ ኑሪ ተብዬ እንደ ምንድን ነው ሚኖረው? ይህ ቃሉ ላይ አልተጻፈም በማለትም በርካቶቹ ትችት ሲሰጡም ተስተውሏል። በዚህ ዝማሪዋ ላይ በዛ ላይ ደግሞም የተለያዩ ጉድፈቶች ታይቶባታል ብትባልም እግዚአብሔር ባርካት በጣም በሚገርም ሁኔታ ጠቃሚ መልእክት እንዳስተላለፈች የቃሉ አረዳድ ከሌላ እንደተሻለ ጭምርም ነው ሁኔታዎቹ የሚያሳዩት የአማርኛ አገላለጽ ችግር እንጂ የአዘያዜም ስልት ችግር እንጂ ድምጿ ራሱ በጣም እንደሚያምር ጭምርም ነው ባለሙያዎቹም እየገለጹ ያሉት በጣም በሚገርም ሁኔታ ዘማሪት ወጋ የሆነች የዘመረችው ምክንያቱም የዘመረችበት በጣም መልእክቱ ላይ ነው ሰው ትኩረት ማድረግ የምፈልገው። ምክንያቱም ማድረግ ያለበትም ዋነኛው ነገር የአማርኛ ጉድፈት ሊኖር ይችላል፣ ግን ቃሉ ደስ ያለው ይዘምር ይላል። የግድ ድምፅ ማማር ወይም ውበት ብቻ አይደለም፣ ወይም ያዝያዝም ስልት ብቻ አይደለም። እሱማ ዘፈን ላይም ማንም በጣም በሚገርም ሁኔታ ዘፈን ይጫወታል፣ ግን ዋናው መልእክቱ ነው። እንደ በግ ኑሪ ተብዬ የሚለው ምንድን ነው ቃሉ ላይ በግልጽ ቀጥታ እንደ በግ ኑሩ ባይልም ቃሉ ላይ የተጻፈው ኢየሱስ የበጎች እረኛ እንደሆነም ይናገራል የጠፋው በግን በማስመልከትም ይናገራል የበጎች እረኛ እንደሆነም ቃሉ ይናገራል እሱ ብቻ አይደለም ከተኩላዎች ተጠንቀቁ የበግ ቆዳ ለብሶ ከመጡት ተኩላዎች ተጠንቀቁ ይላል ስለዚህ ቃሉ ላይ ቀጥታ ባይጻፍም ቀጥታ እንደ በግ ኑሩ ባይለም ባይልም የክርስቶስ በግ እንደሆነን ግልጽ እንደሆነ ነው ቅኔ ነው እንግዲህ ሌላ ታምር የለም የሰው ልጅ በጎ ሳይሆን ያው ልቡ የዋህ ንጹህ ለማለትም ነው። ንጹህ በንጽህና በቅድስና ተመላለሱ ማለት ነው። ያው ቅድስና በቅድስና የምመላለሱ ማለት ነው። በቅድስና የምመላለሱ ወይም ንጹህ ማለት ነው። ያው ክርስቶስ የበጎቹ እረኛ እንደሆነም ይናገራል። በግ ስባል ቀጥታ በግ ሳይሆን ንጹህ እንደ በግ በቅድስና መመላለስ ማለት ነው። ሌላ ታምር የለም። እንደ በግ ኑሪ ተብዬ እሷ የቃሉ አረዳድ ራሱ በጣም የሚገርምና በተሻለ ደረጃ ላይ እንደሆነች ጭምርም ነው። በርካቶችም የገለጹ ያሉት እግዚአብሔር ባርካት በማለትም በርካቶቹም በመዝቡሯ ተባርከናል በማለትም ነው። በርካቶቹ የገለጹ ያሉት የአማርኛ ጉድፈት ምናልባት ያዚያዜም ስልት ችግር ሊኖር ይችላል። ግን መልእክቱ ላይ ነው ዋነኛው ትኩረት። በጣም የሚገርም መልእክት እንዳስተላለፈች ጭምርም ነው። ቶቹም ሀሳባቸውን የሚገልጹት እግዚአብሔር ይባርካት። ሚኪ ነኝ። ከሚኪ ታቦርም ፎይንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።